ሞት እያባቴና ስቲ ማብራት ሞት በጌታ ድርሳን ኦርቶዶክስ መከተል የለባቸው። ድርሳን ቆሻሻ ነው። ድርሳን ውሸት ነው። ድርሳን ሌባ ነው። በዚያን ዘመን የሞቱ ትምህርት የሌላቸው ሰዎች እንደ ፍላጎታቸው የጻፉት። ጸጋ ዘአብ የሚባልን ድርሳን ተመልከቱ። ኢየሱስ ክርስቶስ ከሰባተኛ ሰማይ ላይ ወርዶ ከንፈሬን ለሁለት ሰዓት ሳመኝ ነው። ከዚያ ከንፈሩ ጣፈጠኝ ነው። ይህን ታምናለህ? ታምናላችሁ የሚል ገድል መጽሐፍ እንዳለ ታውቃላችሁ። ለሁለት ሰዓት ከንፈሬን ሳመኝ የሚል የገድል መጽሐፍ አለ። ማመን አለብን። ኢየሱስ ክርስቶስ ከንፈር ሳሚ ነው አዋረዱት ጌታ ኢየሱስ ክርስቶስ ሲገስጻቸው አዋረዱት የእኛን ጌታ አዋርዱት አዋርዱት እነዚህ ናቸው ጠንቋይና ደብተራ እነዚህ ናቸው ኢየሱስን የሚያዋርዱት ዘራ አብሩ ከሚባል ደግሞ ጀለስ አለ ብራንድ የሆነ ጀለስ ዘራ አብሩ ከሚባል ጠንቋይ ጠንቋይ አጋንንታም ምን እንደሚል ታውቃላችሁ ከገነት ውሃ ከገነት ውሃ እያወጣ በሺዎች የሚቆጠሩ ሲኦል እየሄደ ጸበል እያጠመቃቸው ወደ ገነት ያመጣል። እግዚአብሔር ተሳስተዋል እያለ ማለት ዘራ ብሩክ የሚባል ጣዖት። እግዚአብሔር አምላክ ከሲኦል ከሲኦል ነው የምልህ ምድር ላይ ሰራው አይደለም፣ ሲኦል ላይ። ለዚህ ነው በፍጣት የሚያምነው ኦርቶዶክስ በፍጣት የምታምነው ለዛ ነው ወንጀል ሰርተ ገለ ጨፍጭፈ ምን ብለ አልፈ ሰማይ ቤት ላይ ከገነት ጸበል ውሃ እየተወሰደ ሲኦል፣ ከሲኦል ምን ያደርጋል? ዘራ አብሩክ ያወጣቸዋል። ምን እያደረገ እያጠመቀ ያወጣቸዋል፣ ወደ ገነት ይወስዳቸዋል። ነብሳቶች ይህን ነው የሚጽፉት። ይህን ተረተረታቸውን ነው ሲነበብላቸው በደንብ ፍላት የሚያብዱት። ሳምሪ የማ ጀለሴ ናት። እኔ በጣም ነው የምትመቸኝ። ሳምሪ የመጨረሻ ብራንዴ ናት። ሳምሪዬ ቃል የተገባላት ጌታ ቃል የገባላት በየቀኑ ሶስት ሺህ ነፍሳት ከሲኦል ወደ ገነት በክንፏ አመጣለች። ብራንዳችን ናት። አንተ ብቻ ምድር ላይ ያለ በእሷ ስም ጠላ አስጠጣ፣ አስጨብስ። በሳምሪ ስም በክርስቶስ ሳምራ ስም አስጨብስ። ዘክር፣ ዘክር አባቴ እንግዲህ እኔ ጠላ ስለማልወድ እኔ ኮሌት ያቆሽሻል ነው። ጠላ ቢራ ምናምን የሚባል ልቅምቃሚ ነገር እኔ የሚያገማ ነው የሚመስለኝ። ይቅርታ አድርጉልኝ። ለቃሉ ሰው የሚያሸት የሚያገማ ነው የሚመስለኝ። ስለዚህ የእሷን ከጋበዝካቸው ሶስት ሺህ በየቀኑ ነፍሳት በእሷ ስም ከሲኦል ሶስት ሺህ ይወጣላል ያ ይሄ በጣም የሚዘገንን ሃይማኖት የሚሰብክ ብልግና ብልግና ነው የሚባለው። እግዚአብሔር ለዚህ ነው እኔን ፊት ለፊት አውጥቶ እንደ ሳውል ሳሳድድ ኖሬ፣ ክብሩን ጌታ ይውሰድ፣ ሙሉ ኢትዮጵያዊ የተባለ ኤርትራዊ የተባለ እንዲያይን ካደረገ በኋላ ይሄንን እውነት እንድመሰክር ያደረገው። ክርስቶስ ሳምራ የምትባል ጣዖት አለች። እግዚአብሔር አምላክ ሲሆን ያስገባውን እሷ የምታወጣ የእሷን ዝክር ካስጠጣ ካሰከርክ፣ ምን ምታረግ ምታወጣ ሴትዮዋለች። ሌላ ነገር እስኪ እያየን የዘብዬን ምናምን እየዘገብን ተረት ተረቱን ባዶ እንደሚገባ ባዶ እንደሚገባ እናስተምራለን። ባዶ እንደሚስተማ እናደርጋለን። እስቲ አክዬ ሰላም ነሽ ወይ? ምን እያልክ ነሽ? እንጂ ኦርቶዶክስን አታውቋትም። የማናውቃት ኦርቶዶክስ አለች የላላችሁት፣ አዎ አለች። ኑና ቀመሷት። ሚካኤል ልበልሃ። የሁላችን ጌታ ጌታ ነ ጌታ ሆይ ድረስ ሚካኤል፣ የሁላችን ጌታ ነሃ። ጌታ ሆይ ድረስ። ቆይ ቆይ ቆይ፣ ጉድ፣ መጽሐፉ እሱን ይዛችሁ የተቀመጣችሁት እንጂ ኦርቶዶክስን አታውቋትም። የማናቃት ኦርቶዶክስ አለችው የላላችሁት? አዎ አለች። ሉና መስዋዕት ሚካኤል ልበልሃ የሁላችን ጌታ ነሃ። የሁላችን አባት የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ነው። ጠላሁን ብትጠጡት እንደ ጸበል ቁጠሩት። የመድሀኒዐለም ሙዚቃ ንፍራውን ብትበሉት እንደ መድኃኒት ቁጠሩት። ምፈውሳቸው አክብራት ተደቀማቸ ቤት አፍረተ ስጋ ስሞ አፍረት ተብሏል። ባሌ ተስጌ ስለሚ ባሌ ተስጌ ላይ የአንዲት ደም የሚፈሳትን ወርሃዊ የሚፈሳትን ሴት በሳመ ጊዜ ተአምረ ፍቅርኪ ያርዒ የአርኢ ወይ አስተሀፍር ጸላኤ ጠላትን እሙሙ ስሞ ነው አፈወርቅ የተባለው ይህን ነው እግዚኦ ማርነ ክርስቶስ የሚያስብለው። እሙሙ የሳመ አፈወርቅ ነው ስሙ። እግዚኦ ማርነ ክርስቶስ በለዚህ ጋር አቤት ጌታ ሆ፣ እስቲ እስቲ ምንድን ነው ያለው? ረወየው እሙሙ ስሙ ነው አፍረተ ሥጋ አፈወርቅ የተባሉ በል እንግዲህ ያሬዳ አፈወርቅ ትመጣለህ እናወራለን። የማዲንጎ ወንድም ያሬዳ አፈወርቅ እኔ በጣም ወዳጄ ነው፣ ወንድሜ ነው። ፋዘር ምን አድርገው እንደሆነ እናወራለን። አፈወርቅ የሚባለው ስም የመጣው እሙሙ ከሳመ ሰውዬ ጋ ነው። ጭራሽ የማነው ስሙ? ሙቪ ጀመሩብን አይናችን እያየ በክርስቶስ ላለመሆን ይህ ሁሉ ለመጋጋጥ የወር አበባ ደም የሚፈትሳትን ሴት እሱን ሙ ደም የሚፈጥሰውን ሙሙ ስለ ሳመ ነው አፈ ወርቂ የተባለው። አፈ ወርቂ እሙሙ ምስሙ ወንድሞች አፈ ወርቂ ነው ስማችሁ። እንኳን ደስ አላችሁ። ወረደን ሸንኮራ የምትጫወቱ ወንድሞች ስማችሁ ከዛሬ ጀምሮ አፈ ወርቂ ይባላል። አፈ ወርቂ ነው ስማችሁ። ሙሙ የምታጫወቱ በአፋችሁ ቺርስ እንኳን ደስ አላችሁ። ስለዚህ አታቋትም ላላችሁን አይ ቲንክ አኪለ እኔ እንዲህ መሆኗን አላቅም ነበር። አሏሽማ ብራዘር አላቅም ነበር እንደዚህ እቃ እቃ መጫወቻ እንደዚህ መቀለጃ። ኦርቶዶክስ እንዲህ አልነበረችም፣ ጌታ ምስክሬ። አልነበረች አልነበረችም እንደዚህ የነበረች፣ ጌታን ብቻ የምታመልክ ነበረች። ግብፅ ናት የተጫወተችባት ግብጽ ሰባት ዓመታት ተረሱኝ። እግዚአብሔር በረከት እንዲሰጣችሁ ከአንድ እስከ ሰላሳ ቅዱሳን ብላችሁ አምልኩ ቀን ሰይሙላችሁ ብሎ የጌታን ቀኖች በሙሉ ወስደው፣ ከዛ በኋላ የመጣው የሰባት ዓመት መራብ። ከዛ በኋላ እነዚህ ጠንቋዮች፣ መተተኞች በሙሉ ገቡ ኢትዮጵያ ላይ። በሙሉ በምታዩት መልኩ ኢትዮጵያ ላይ ያለው ረሃብ ያለው ጸብ ያለው ምንን እንጂ ጌታ ኢየሱስን ብቻ የምታመልክ ቤተ ክርስቲያን ነበረች፣ ፊደል የቀረጸች ሀገር የመሰረተች ሁሉን ነገር ያደረገች ቀኖና ያላት መልካም መልካም ሃይማኖት ነበረች ኦርቶዶክስ። አሁን ማንም ቀምቃሚ ማንም ጠጪ ማንም ደብተራ የሚጫወትባት ሆና ተገኘች። በኢየሱስ የማይደራደር ትውልድ ነበራት። በኢየሱስ ክርስቶስ የማይደራደር ትውልድ ነበራት። አሁን ግን ስሙን ስጠራው ጴንጤዮን ክንዴላል ስሙ ሲጠራ ይገፋ ቃል በቃል አቡነ ገብርኤል የተናገሩት ነው። የኢየሱስ ስም ሲጠራ የሚገፋ ማንነት የተሰጣት ሆና ቁጭ አለች አረፈችው አፈወርቅ እሙ የሚስመው በአደባባይ ሲመሰከርለት አፈወርቅ ተብሎ እሙ የሚስመው ኢየሱስ ጌታ ነው የሚባለው የቁም እስረኛ የምትሆንበት ኦርቶዶክስ ነች። በጣም በጣም የሚደንቀው እኔ በጋሻውን ከበፊትም ወደው ሰው ነው በጌታ ያለ ሰው ጌታ የገባው በጋሻው ያንን ወንድም ገብተው አውጥተው የሚዘገንኑ ሰዎችን አስገብተው መጫወቻ ኦርቶዶክስን አድርጓል። ኢየሱስን ከሰበክ መዝሙር ላይ አንድ ሌላ ዝም ብሎ አብረህ ካልቀላቀልክ መዝሙር የኦርቶዶክስ አይደለም። ሌላ ለፍጡራን ለማይገባቸው አብረህ ካልዘመርክ አይሸጥም። በተለይ እንዲሸጥል ከፈለክ መዝሙር በአብዛኛው ማድረግ ያለበት የቅድስት ድንግል ማርያምን መዝሙር ነው። ከዛ በኋላ አንዳንድ ጣልጣል የመድን ያለ ምናምን ምናምን እያል ጣልጣል መዝሙሮች ታደረጋለ። ከዛ በቃ እንጂ በፍጹም በፍጹም ሙሉ የጌታ የሆነ መዝሙር አታገኝም። ኦርቶዶክስ ነር አንድ ዘማሪ ሙሉ የሆነ ለእግዚአብሔር ብቻ የተዘመረ ካሴት የለውም። ለእግዚአብሔር ብቻ የሚዘምር አንድ ዘማሪ አታመጣ እና በጣም ያሳፍራል። ይሄንን ነገር ነው ማሳያችሁ። እሙሙ ስም ሆኖ ለአፈወርቅ የተባለው ጌታ ይገስጻችሁ። ሌላ ምን ላል? ጌታ ይገስጻችሁ። እኔ ሄዳለሁ፣ እኔ ጉድ ነው ማሳያችሁ። እኔ መረጃ ጥግ ድረስ ነው የሚመጣል አጋልጠ። በነገራችን ላይ እነዚህ መረጃዎች የሚመጡት ከኦርቶዶክስ ወንድምናቶቼ ናቸው። እዛ ውስጥ ያሉ እንደዚህ እያደረጉ ነው አፋችን የሚያስይዙን ምንም ማድረግ አንችልም። ምንም መናገር አንችልም። ልጆች አሳዳጊ ነው፣ ቤተሰብ አለ። ይሄን ደግሞ የውስጥ ወንዱ አርግዞ ነው መተት አድርገውበት። ሁለቱም መርጌታ ናቸው። ሁለቱም መርጌቶች ናቸው። ሰሪው፣ አስሪው ተአምር ነው እንግዲህ። ሰሪውም አስሪውም መርጌቶች ናቸው። ያውም ደግሞ የምርሃና ክርስቶስ የቅዱስ ላሊበላ ወንድም ቤተሰብ ማለት ነው። እሱ ሳይወለድ ማለት ነው። ለምን የመጀመሪያ ልጅን አልወደው የመጀመሪያ ልጅ እሱ እንደምንድን አደርጋችሁት? በደፍተራ ልጁ አጥፊ ነው። የመጀመሪያ ልጅ የመጀመሪያ ልጅ ተብዬ የመጀመሪያ ልጅና የመጀመሪያ ልጅ አጥፊ ናቸው ተብለው በደፍተራ በኩል አስቆጥራችሁ ነው። እና ምን አብለሳችሁት ነው እንዲህ ያበጣው? አጠጥተህ ነው። በስድስት ዓመቱ በስድስት ዓመቱ በተወለደ ነው ያጠጣሁት። ምን አጠጣችሁ? መድኃኒት ምን አይነት መድኃኒት? ከአባቱ ከእናቱ ፀጉር የእናቱንና የአባቱን ፀጉር የእናትና የአባቱን ፀጉር ከዛ ከበሮቹ ደግሞ ቀንድ ፈቅፍቀን የበሬ ቀንድ። እሺ፣ እሺ። እሱን በአንድ ቀመመን በአንድ ላይ ቀመማችሁ፣ ለደፍተራው ሰጠ ነው? ለደፍተራው ሰጣችሁት። እሺ፣ እሱ ምን ደገመበት? የሚደገም ነገር ደግሞ። እሺ፣ የሚጨመር ጨምሮ። እሺ። ለታናሽ ወንድሙ ሰጠው፣ መርጌታ ነው። እሺ። ከዛ በኋላ ልጅዮው መድኃኒቱን አጎት ይዞ ከመጣ በኋላ እሺ፣ በቤቱ በኋላና ብለን በማራር ግን አጥጣነው በበላተ በማራር ጋር ተጣጣችሁ አሁን ያለው ነው። እንዲነፋፋው የሚያወራው ሰውዬ ራሱ አሁን የሚያወራው ሰውዬ ደብተራ ነው ጠንቋይ። እንዴት መሰላችሁ? በጌታ ስም አይደለም እያወራለሁ፣ ኮንቨርሴሽን ነው የሚያርጉ። ለምን ይተዋወቃሉ? ደብተራ ለደብተራ ጠንቋይ ለጠንቋይ ይተዋወቃል። ምንም የጌታ ስም አልተጠራ ምን አልተጠራ። ጠንቋይ ለጠንቋይ እንዴት እንደሚሰራ በጌታ ስም ነው አይደለ? እያንዳንዱ ሰይጣን የሚወጣው መጽሐፍ ቅዱስ እንደሚናገር ምንም የሚያወራው የለም። ጠንቋይ ለጠንቋይ ቤተክርስቲያኑት ምን ያህል ደብተራዎች እንዳሉ የምታውቀው ሰውየ ኮንቨርሴሽን እያደረገው ነው። ከማን ጋር ነው የሚያወራው? ከጅኒው ጋር ነው የሚያወራው፣ ከጅኒው ጋር ጠንቋዮች ናቸው ሁለቱ። ቤተክርስቲያን ውስጥ ነው ያለው። የጌታ ስም አልተጠራም። የኢየሱስ ስም እዚህ ቦታ ላይ የለም። ምንም ነገር የለም። እንደዚህ አይነት ስራ ነው ቤተክርስቲያን ውስጥ እየሰሩ ያሉት ነው ነው

ይሄው እራሳቸው አንድ ስም አይጠርም። አታቶ ጌት ነው የመጣሁት፣ ልጁ ጌት ነው የመጣሁት ከላሊበላ። አንድ የጌታ ስም የለበትም። እነዚህ ጠንቋዮች ምን አለ ክርስቶስ እዚህ አገልጋይ ነው፣ ያው አገልጋይ ነው ናቸው። ሁለቱም መሪ ጌታ ናቸው፣ ሁለቱም ጠንቋዮች ናቸው። ቤተ ክርስቲያን ውስጥ ያገለግላሉ፣ ምንም ችግር የለበትም። ጠንቋይ ሆኖ ደብተራ ሆኖ ቤተ ክርስቲያን ውስጥ ማገልገል ምንም ችግር የለባቸው። ኢየሱስ እራሱ አሰራሩን በደንብ ያውቀዋል። እንዴት እንደሆነ በደንብ ያውቃል። እስቲ ሂድ እስቲ ወደ ስም አልጠራም። ይሄን ሊያሰድብ ነው ሊሉኝ ይችላል። ወደ አንዳንድ ክልል ሂዱና ቼክ አድርጉ። መስተፋቅር አሰራልኝ በሉት። ጥንቁልና፣ መተት፣ እንደዚህ አይነት ነገር አሰራልኝ በሉት። እስቲ አንዳንድ ክልሎች ሄዳችሁ ያንን የሚያደርጉ በቤተ ክርስቲያን ውስጥ ያሉ መሪ ጌታዎች አሉ ያንን የሚያደርጉ በጥንቁልና በመተት የሚያሰሩ አሉ። ተብትበዋታል። ኦርቶዶክስን በጣም ተጫውተውባታል። እንዴት ተጫወቱባት? ጌታን አውጥተውት በኢየሱስ ስም የሚለው የለም። ልቀጥልላችሁ። አስር ተአምር ነው ደግሞ ክርስቶስ ኦርቶዶክስ ላይ ኢየሱስ ይግባ እያልን ነው ኢየሱስ ይግባ እያልን ሌላ እያልን አደለም በኢየሱስ ስም ያለው ነገር የለም። ቆመው ነው የሚነጋገሩት ከጋኔዱ ጋር ከአጋንንቱ ጋር። የኢየሱስ ስም አልተጠራ ምን አልተጠራም። አውራ ነው የሚባባሉት። እዚህ ውስጥ ያለውም የምንድን ነው? ቄሱም ጋር ያለው ቄስ ተብዬ ነው ያለው እሱም አጋንንት ነው የሚያመልከው፣ ያኛውም አጋንንት ነው የሚያመልኩት። ለምን በጌታ በኢየሱስ ስም ነው ነገሮች ለሚከናወኑት የሚከናወኑት አጋንንቶች ናቸው። ሁለቱ ይነጋገራሉ፣ ይተዋወቃሉ፣ ስራቸው ስለሆነ መስ ከላይ የተሰቀለው እንጂ መስቀል ተሳልሞ የዳነ አለ የሚል መጽሐፍ ቅዱስ ላይ አታመጣለኝ። በመስቀል በመስቀሉ ተሳልሞ ወይም ደግሞ በመስቀል ኃይል ምን ወጣ፣ ሰይጣን ወጣ ሲባል ሰምተና የለም ኃይልም፣ መጽሐፍ ቅዱስ ብሎ አያውቅም። መስቀሉ ላይ ያለው ክርስቶስ ነው። የክርስቶስ ኃይል፣ የክርስቶስ መከራ የተቀበለበትን ነገር ለማሰብ ነው። መስቀል ቤዛ ነው የተባለው። ቤዛው ማን ነው? ኢየሱስ እንጂ መስቀል አይደለም። ቤዛው ኢየሱስ ነው፣ እዛ ላይ የተሰራው ስራ። ምክንያቱም መስቀል ላይ ኃጢአተኞች በሙሉ የሚሰቀሉበት ቦታ ነበር። በጣም የሚዘገንን ኃጢአት የሰሩ ሰዎች እዛ መስቀል ላይ ነበር የሚሰቀሉት፣ ከፍ ተደርገው እንዲታዩ ተደርገው መቀጣጫ የሚሆኑበት ቦታ ነበር። ያ መስቀል ቤዛ የሆነበት ምክንያት ቤዛ የሆነው ኢየሱስ ሞትን ድል አድርጎ ስለተነሳበት ነው እናንተ ግን መስቀሉን ይዛችሁ ነው እያንዳንዱ ቦታ ላይ መታየው ለዚህ ነው ፕሮቴስታንት መስቀል የማይዘው መስቀል ላይ የተሰቀለውን በልቡ ስለያዘ እና ስለ መስቀሉ ደንታ የለው የትኛውም ፕሮቴስታንት ብታመጣው መስቀል ይዞ በመስቀል ስም እንዲህ ያሳለመ መስቀል እቃ እቃ ሲጫወት አታዩም ዴይ ኔቨር በቃ በገውዝ ነገር ማምለክ ስትጀምር ጌታ ከአንተ የራቀ ይሄዳል። ስሙ ብቻ ነው ስሙ ብቻ። ጨርቁን የነካ ብቻ ሲድን አይተናል። የጌታን ጨርቅ ጌትነቱን ያመነ ብቻ ሲድን አይተናል። መዳን ትፈልጋለህ ብሎ አዎ ሲለዋል፣ ጋን ተሸክመህ ሂድ ነው ያለው፣ የሰለለውን ሰውዬ መዳን ትፈልጋለህ? ደህና ተነስ። በቃ የኢየሱስን ስም ስጠራው ወዲያው መድኃኒት ነው የሚሆነ። እናንተ ግን የምትፈልጉት የሆነ ሙቪ እንዲሰራላችሁ ቲያትር እንዲሰራላችሁ ድምቀት ሌላ ነገር እንዲሆንላችሁ የምታደርጉ ነገሮች አሉ። ያ በጣም አሪፍ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለምንድን ለእኛ ግን የእግዚአብሔር ኃይል ነው። በትክክል የመስቀሉ ቃል ማነው? ቃል ወልድ ነው። የሚያወራህን ማወቅ መቻለ ወልድ ነው ወልድ ቃልም ስጋ ሆነ አይደለም ይለው ወልድን ስለ ኢየሱስ እያወራልን ነው። እናንተ ግን በጥሬው ታርጉትና ከቁሳቁስ ጋር ነው ጸባችሁ። ቁሳቁስ አይደለም ሚያድነ ጸባችሁ፣ ቃል ወልድ ነው። ቃልም ስጋ ሆነ ነው የሚናገረው። ስለዚህ ችግራችሁ ምንድን ነው? አብዛኛውን ጊዜ ቁሳቁስ ላይ ለማድረግ የምትታገሉበት መንገድ ያስቀኛል። የሆነች በቃ ክራይቴሪያ ትፈልጋላቸው። ለምሳሌ መዳን ሲባል ያልተጠመቀ አይድንም የሚለዋል። ማመንን ይረሱታል። ያመነ የተጠመቀ ይድላል ነው። ደሜን ፖይንትስ ማመኑ ነው። በጌታ ካመንክ ትድናለህ። ትልቁ ነገር ማመኑ ላይ ነው። ማመኑ ላይ ትልቁ ነገር ማመን ነው። ማመኑን አይፈልጉትም እነሱ የተግባር አሁን ቁርባን ሲባል ለአፉ መልሶ ሰውየው የበላው ቁርባኑ የሚያድነው መስሎት ነው። እስከ ዳቦ ከቃጋ ከቃቃጋ አይደለም። ቁም ነገሩ ቃሉን መብላትህን ነው። ቃሉ የመጽሐፍ ቅዱስ ቃልን በኢየሱስ መኖር እንጂ አንተ ቂጣ መብላት አለ መብላት አይደለም። ጌታ ሚልህ አይልህ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብለው ያቺን ነገር ይዟት ይመጣሉ። ስጋና ደም ብለው የሚመጥ ቂጣውንና ዋይኑን ይዘውል ይመጣል። እቃቃችሁን አቁም። ትርጉሙ የጌታን የግል አዳኝ አርገ ተቀበል ማለት የህይወትን ጣዕምን አታቁት። ችግሩ ያኔ እናንተ ለዚህ ነው ታቦት ይዛችሁ ስትንከራተቱ በየመንገዱ ታቦት እያላችሁ የምትሉት የሌለውን ታቦት መጽሐፍ ቅዱስ ያላለውን ህዝብን የምታጭበረብሩበት ማህበረ ቅዱሳን ብላችሁ ፈጥራችሁ አርባ አራት ታቦት ይዛችሁ የመጣችሁ መጽሐፍ ቅዱስ የማይለው ለሙሴ የተሰጠው ታቦት አንድ፣ እናንተ የፈለሰፋችሁት አርባ አራት መልፋት ይወዳሉ። ጌታ እንዲሁ በነጻ ድኖን እነሱ በገመድ የሚወጣ የሚወረድ አለ በነገራችን ላይ ገዳም ተብሎ በገመድ ትወጣለህ ፎቦይ ምን ለማግኘት አንተ ውስጥ ጌታ የለም ማለት ትምህርት እንኳን አይሆናቸውም ለእንትን ሄደው ምንድን ነው የሆነ ቤተ ክርስቲያን ሲሄዱ በብዛት የመኪና ግጭት የመኪና መገልበጥ ያሉ ያ እንኳን ልቦና አይሰጣቸው ያ እንኳን እንዲህ ያስተውሉ ያደርጋቸው ሄደው ለመባረር ሞቶ ይመጣል፣ ሬሳቸው ወጥቶ ይመጣል። እረ ብለ እንትን ሊያከብሩ ሄዱ፣ ሰዎች ተገልብጠው ሞቱ ይላሉ ሁልጊዜ። ጊዜ ለምን ይመስላል? ማስተዋል የላችሁ። እግር ነው እንደሚያድነ እግር ነው ወይ፣ ወይስ በውስጥ ያለው እምነት ነው የሚያድንህ? አንጫ ቆረር ስለሄድክ ትድናለህ እንዴ? በመሄድ በሄድማ ምን ችግር አለ ስትፈልግ የፈለግከውን ታደርጋለህ። ስትፈልግ ደግሞ ምን ታደርጋለህ? ሂጅ ድናለሁ ትላለህ። ስድባቸውን ታያላችሁ። እኛ እውነት እናወራለን፣ በማስረጃ እናወራለን። እነሱ ይሰድቡናል። የቅድስና ስራ እየሰራን ነው ማለት ነው። እነሱ ከሰደቡን የቅድስና ስራ እየሰራን ነው። የቅድስና ስራ ምን አይነት ነው? ኢየሱስ ብቻውን እንደሚያድን መናገር የቅድስና ስራ ነው። ብቻውን የእኔ ጌታ ያድናል፣ ብቻውን ኢየሱስ ያድናል። ብቻው ብቻውን ያድናል። አጋዥ ይሄ አንድም አጠገቡ አልነበረም። አስራ ሁለቱ ሐዋርያቶች ጥለውት ነው ሄዱት። ማን ብቻውን እንደሚያድን በዛ ነው የምታውቅም። አስራ ሁለቱም የተሰቀለ ጊዜ አብሮት የሆነ አንድም የለም፣ ብቻውን ለምን እኔ አለውበት ብለ ወሬ እንዳታበዛ ነው። እኔ ማለውበት ለእኔ የሚሰገድልኝ እንዳትል ነው። ለምን አሉበት ብላችሁ ነው የምትሰግዱት? አሉበት ብላችሁ ነው የምትሰግዱት? እንደዚያ ማልዳሉ እያላችሁ ለመስገድ እንዲያመጫችሁ አድርጋችሁ ነው፣ ሴላ ስሎች አድርጓችሁ ጧፍ እያበራችሁ ሻማ እያበራችሁ የምሰግዱላቸው እንዳይመጡ ብሎ ነው። ማንም አስራ ሁለቱም እዛ ቦታ ላይ ሐዋርያት ደቀ መዝሙር ያደረጋቸው በሙሉ አጠገቡ አልነበሩ ለብቻው ኛና ብቁ ፍጹም የምወደው ልጄ ይሄ ነው ብሎ የሰጠ እሱ የሚላችሁን ሁሉ አድርጎ ያለው እግዚአብሔር አምላክ ነው። የምወደው ልጄ ይሄ ነው፣ ሌላ ምንም የለም። ስለዚህ ምንድነው የሚያደርጉት? እንዲሰገድላቸው የሚፈልጉ ሌቦች፣ ሌቦች ነው የምላቸው። ከጌታ ኢየሱስ ውጭ ስገድልኝ የሚል ሌባ ነው እውነቱን ነው ሌባ ነው። አምልከኝ ነው የሚል ሌባ ነው ከኢየሱስ ውጭ ይሰገድልኝ የሚል ሌባ ነው እያልኩ ነው። ሌባ ነው ስገድልኝ እኔን አምልከኝ ወይም ደግሞ ለእኔ ሰገድ ለእኔ እንዲያርግልኝ የሚል ሌባ ነው እያልኩ ነው። እንዳታምነው። ስለዚህ ብዙዎቹ በስሜ ይመጣሉ ሲባል የሚመስላቸው ኢየሱስ እያሉ የሚመጡትን ነው አይደለም። ለአንድ ጣዖት ከሰገድክለት አምልከዋል። ተሰው የተሰገደ የክብር ስደት የሚባል በዓለም ላይ የለም። ኢትዮጵያ ብቻ የፈለሰፈችው ነው። አይልም እኮ የሌሎቹ ኦርቶዶክስ አይልም፣ ስገዳ አይልም። ሌላ ኦርቶዶክስ የለም ከኢትዮጵያ ውጭ። ስለዚህ ምን ያደርጉሃል? እንድሰግድላቸው ያደርጋል። አርሴማውን የሚሰግድላት ጻድቃን እያለን አሁን ለአርሴማ የሚሰግድላት አለ ሞታለች እኮ አርሴማ ሞታለች። የኢትዮጵያ ቋንቋን አታቀው? በምን እንደምትሰማ እንግዲህ ፈጣሪውን ፈጣሪውን አርስዬ፣ የኔ ሳምርዬ ጀለሴ ናት። በጣም ነው የምንተዋወቀው ከኔ ጋር ብዙ ነገሮች እንወያያለን። ክርስቶስ ሳምራ ሳምርዬ፣ በጣም ጀለሴ ናት። እንዲያውም ምናልባት ሲወል ከገባ ብላ ነው ሶስት ሺህ ምናምን በየቀኑ ስለምታወጣ ደርሳል። ክርስቶስ ሳምራ ጣዖት ናት እያልኩ ነው። እውነት ነው የምነግርህ ጣዖት ናት። እንዴት አልካት ካልክ እይ እግዚአብሔር አምላክ በአንተ ስራ ሲኦል ከገባ በኋላ ሳታመልከው፣ ሲኦል ከገባ በኋላ ከሲኦል በየቀኑ ሶስት ሺህ ሶስት ሺህ ነብስ ከሲኦል ወደ ገነት ታስገባለች ካልከኝ፣ ጣዖት ናት እያልኩ ነው። ጣዖት፣ ጣዖት እያመለኩ ነው የሚመጡት ጣዖት በጣም አድርገው እያመለኩ ኦርቶዶክስን ሊያጠፏት ራሳቸውን የተነሱት፣ ራሳቸው ጣዖት እንዲመለክ እየተሰራ ነው። ለምን የራሳቸው መጽሐፎች አሉ። እንዲመሰገኑ ተደርገው መጽሐፍ አላቸው፣ ገድላት ይባላሉ። አርሴማ የራሷ መጽሐፍ አላት። ክርስቶስ ሰምራ የራሷ መጽሐፍ አላት። ባርባራ አላት። ተክልዬ አለው። ኤቭሪባዲ ጊዮርጊስ አለው። እያንዳንዱ ብራንድ ብራንድ መጽሐፍ አላቸው የሚመሰገኑበት፣ የሚመለኩበት የሚሰገድላቸው ብራንድ ብራንድ መጽሐፍ አላቸው። የየራሳቸው ጌትነት መጽሐፍ ቅዱስ አላቸው። የየራሳቸው የገድላት መጽሐፍ ቅዱስ አለ። ግዴታ የለብህም እያል ከአታጭበርብር ምክንያቱም ከአንድ እስከ ሰላሳ በዓል ብለ አስቀምጣቸዋል። አዎ ግዴታ ነው፣ አታጭበርብር፣ አታት አለን፣ መጽሐፍ አለ። የተሰጠን መጽሐፍ ቅዱስ አንድ ነው። ኢቭን ሰማንያ አዱ ቢሆን ራሱ ቀበለዋል። ኢትስ ኦኬ አዶንት ማይንድ ሰማኒ አዱ ቢሆን እራሱ ተመስገን። እሱን ብቻ ቢቀበሉ ቀበላል። አይቀበሉ ከአንድ እስከ ሰላሳ የጠሯቸውን ነገሮች ምን ሊያደርጓቸው፣ ምን ሊያደርጓቸው እንዴ? የአላበው ቢራን የት ሊያደርገው ነው? የአላበው ቢራ የት ሊገባል? የት ሊሄድ የአላበው ቢራ ስል እንግባባለን። ማን ነው የአላበው ቢራ? መልሱልኝ እስቲ የአላበው ቢራ ማን ነው? በስሙ ቢራ የሚጠመቅበት አለ። ደንግጠዋል። በጣም ነው የሚፈሩኝ። እኔ እንተዋውቃለን ለእውነት እኔ እውነትን ከያዝ የፈለገ ነገር ይምጣ ለብቻዬ ልቀር አድርገዋለሁ። እውነትን መስክሩ የትም ቦታ ላይ ጌታን ይዛችሁ እውነት መስክሩ፣ እንዳትፈሩ። እውነትን መስክሩ። በጌታ ስም የሚያጭበረብሩትን በሙሉ ይገሰጻሉ፣ ይገሰጻሉ ይገሰጻሉ። በጌታ ስም ጣዖት የሆኑት ይገሰጻሉ። ጌታ ይገሰጻቸው። በጌታ ስትሆን ድህነት አለ። ትድናል ትድናል። አትፈራ። ምንም ምንም አያስፈራኝም። ከዚህ በኋላ የሚያስፈራ ህይወት የለኝም ከዚህ በኋላ ስለዳንኩ ስለዳንኩ የሚያስፈራኝ ነገር የለም። አልጻፍኩም ብለ ተከራከረኝ። ክርስቶስ ሳምራ ቀን የላትም ብለ ተከራከረኝ። አርሴማ ቀን የላትም ብለ ተናገረ። መጽሐፍ የላትም ብለ ጭራሽ ድንጋይ ሲፈለጥ ዘንባባ ይሆናል። አርሴማ ቤተክርስቲያን ብላችሁ መዋሽ ጀመራችሁ። ዘንባባዋን ይዛ የተገኘችው ባርባራውነ ተገኘች። ባለ ዘንባባ ባርባራውነች አርሴማ እያላችሁ ስትዋሹ ስትቀጥፉ ለዘመናት ቆይታችሁ። ባርባራውነ ተገኘች። ለዘመናት ቀጠፋችሁ፣ ለዘመናት ዋሻችሁ። እነግርሃለሁ። አዎ በድፍረት ነው የማውራው። ለምን የሚያስጠይቀኝ ነገር ስለሆነ ፊት ለፊት ከነማስረጃው ይዤ ስለምመጣ ምንም የሚመጣ ነገር የለም። ከነማስረጃው አይቀርቡም፣ አጠገብ አይቀርቡም። ምክንያቱም እዚህ የጠፋ ትውልድ አለ፣ ሳናቅ፣ የተከተልነው ነገር አለ ሳናቅ። ስለዚህ ሰው እንዲነቃ፣ እንዲያቅ ማድረግ ግዴታ። ያልፈለግ አለመምጣት እኛ ግን መሰክራለን። እኛ እነዚህን ጣዖቶች እንናገራለን። ጣዖት ብያቸዋለሁ። ለምን መጽሐፍ ተጽፎለት እንዲመሰገን ካደረገ አንዱ እንዲመሰገን ካደረገ ጣዖት ነው። አላመሰግነው። ጣዖት ነው እንዲመሰገን ካደረገ፣ ከእግዚአብሔር ልጅ ውጪ እንዲመሰገን ለራሱ መጽሐፍ ይዞ ከመጣ ጣዖት ነች። ጀለሴ አልቀበለ፣ አልቀበለ። ከእግዚአብሔር ውጪ ቁጭ ብዬ እንዳነብለት የሚፈልግ ሌላ ካለ ጣዖት ናችሁ። እውነትን መናገር በጣም በጣም ምን ያደርጋል? ሙሉ ሰው ያደርጋል። ሙሉ የጌታ አርበኛ እንድትሆኑ በጌታ እንድትኖሩ ያደርጋል። ክብሩን ጌታ ይውሰድ። ክብሩን ጌታ። ሃይማኖተኛ ማለት እንዳልኩ ሰው የሚያመልክ ሰው የሚከተል ማለት ነው። በእስልምናም ነቢዩ መሐመድን ተከታይ ነቢዩ መሐመድን መናገራት አላህን እንደፈለግ ማለት ትችላለህ የሚጠይቅ የለም። ነብዩ መሐመድን ተናገር አለቃል።